የአስጌደን ደሾ ነገር ሰሞንኛ መነጋገሪያ ጉዳይ ነበር። ብዙ ሰዎች በአስጌ ምክንያት ክርክር ውስጥ የገቡም አሉ። ክርክሮቹ አሉንታዊና አወንታዊ ሀሳቦችንም ያካተቱ ነበሩ። የዚህ ውዝግብ ምክንያቱ ደግሞ አስጌ ደንደሾ በማህበራዊ ሚዲያው ላይ ሴቶችን በተመለከተ ባስተላለፈው ግላዊ ሀሳቡም ነበርም። ይህንንም ሀሳቡን ተንተርሰው ታዲያም ልክ ነው ብለው ከደገፉት ጀምሮ ወደ ዘብጥያ ያስወረውራል ብለው እስከተናገሩት ድረስ መግለጫም እስካወጡበት ድረስ የዘለቀ አወዛጋቢ ጉዳይ ነበረም። ይህንንም ተከትሎ አስጌ ምን ይላል? ምን አይነትስ ምላሽ ይሰጣል ተብሎ ሲጠበቅ ሰነባብቶ በመጨረሻም ዛሬ መልእክቱን አድርሷል። ለመሆኑ ተጠባቂው የአስጌ ምላሽ ምን ይሆን በምላሹ ምን አይነት ክስተቶች ይከሰቱ ሲሆናል፣ ይህንንም የድምጻዊን አስቸኳይ መልእክት እናደርሳቸዋለን። ሰላም እንደምን አላችሁ የተወደዳቸው ጎራ ስቱዲዮ ቤተሰቦች። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ አስጌ ደንደሾ ያወጣውን አስቸኳይናም አነጋጋሪ የሆነ መልእክቱን ወደ እናንተ ልናደርስ ነውና ከመጨረሻው ከኛ ጋር ሆኖም በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምፃዊው አስገኘ ሐሽኮ ወይም አስጌደንደሾ በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ በሚል በማኅበራዊ ሚዲያው ላይ ያሰራጨው መልእክቱ የተለያዩ አስተያየቶችን እያስተናገደ ነበር የሰነባበተው። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ኳሊፊኬሽን ነው፣ ብር፣ ቁመናና ደህንነት ወይም ፕሮፌሽን ሲል በአንድ ላይ በመጠቅለል የሴት ልጅ ፍላጎት አስቀምጧል እየተባለም ሲተች ሰነባብቷል። ድምፃዊ ሲቀጥል ብር፣ ቁመናና ደህንነት ይህ ነው ዋና መለኪያዋ፣ ይህ ደግሞ ፍቅር አይባልም ካለ በኋላ እስኪ ሀብታም ሴት አፈቀርኩ ስትል የሰማ ካለ ይንገረኝ በማለት ይጠይቅና የለም አትልፉ ሲልም ራሱ ምላሽ ሰጥቶበት ነበርም ይህንንም ሲያብራራ ምክንያቱም የብቃት ኳሊፊኬሽን ጥያቄ የለባትም ምናልባትም መውለድ ወይ ልጅ ፍላጎት ብቻ እንጂም በተቃራኒው ወንድ ደግሞ ምንም ተሆን ምን መስፈርት የለውም እንዲህ እንዲህ እያለ ነበር ሀሳቡን ያስቀመጠው ታዲያ ይህንንም ሀሳቡን ተከትሎ ነው እንግዲህ አወዛጋቢዎቹ ክርክሮች ሲከሰቱ የሰነባበቱት። በዚህም ምክንያት አስገኘሁ አሽኮ ሴቶችን በተመለከተ በሰጠው አስተያየት ላይ ከኢትዮጵያ የሕግ ባለሙያ ሴቶች ማህበር መግለጫ ተሰጥቶ ነበርም። መግለጫው በማህበራዊ ሚዲያዎች ላይ ተጠለቅልቆ የሰነባበተ ነበርም። እንዲህ ይላል፤ እንደሚታወቀው በሀገራችን የሴቶችና የሴት ሕፃናት ጥቃት ከጊዜ ወደ ጊዜ እየጨመረ አይነቱን እየቀያየረም በአፈጻጸምም እየረቀቀ የመጣ እጅግ አሳሳቢ ጉዳይ ነው። ይህንንም ለመከላከል የተለያዩ የሚመለከታቸው አካላት እንዲሁም መላ ህብረተሰብ ክፍል የራሱን አስተዋጽኦ ማድረግ እንዳለበት እሙን ነው። አብዛኛው ማህበረሰብ ክፍል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 መግለጫው ይቀጥላል። በወቅቱ በአስጌ ላይ የወጣው መግለጫ ይቀጥልና ድምፃዊ ከዚህ ቀደም የሀገር ካስማ በተሰኘው ሴቶችን ለማበረታታት ታልሞ በተሰራ ህብረ ዝማሬ ላይ በመሳተፍም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 ሥራቸውን ክብራቸው ተጠብቆ የመኖር መብት የጣሰ አስተያየትን ሰጥቷል። ይህም ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 4 ና 7 ን የጣሰና የወንጀል ተጠያቂነትን የሚያመጣ ተግባር ነው በሚል ነበር መግለጫው የሚቀጥለው።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 አሁን ታዲያም አስጌ ደንደሹ ይህንንም መግለጫ በሚመለከት ምን አይነት ምላሽ ይሰጥ ይሆናል፣ ሀሳቦቹ ስ እንዴት ያሉ ይሆናል እየተባለ ሲጠበቅ ሰነባብቶ በመጨረሻም ዛሬም ሀሳቡን በማስቀመጥ አስቸኳይ የሆነ መልእክቱን ለኢትዮጵያን አድርሷል። የአስጌን ሙሉ መግለጫና ሀሳብ እንደሚከተለው እናቀርባለን። በመጀመሪያ ደረጃ ጽሁፌ ላይ ሁሉም ሴቶች የሚል የለውም። ምንም እንኳን አማርኛ አራተኛ ቋንቋ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳልሆነም ጠንቅቅ ያውቃለሁ። ሲቀጥል አታብድም እንጂ አታፈቅርም የሚል ጽሁፍ በየትኛውም የፊት ገጽ ማህበራዊ ሚዲያ ላይ አላጋራሁም። እንዲያውም ለሴቶች ድምፅ መሆኔን ነው ማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተጎዳ ብቻ ሰማይ የተዘጋበት ሊመስለው ይችላል አቅሉንም ሊስት ሊያብድናም ጨርቁንም ጥሎ ጎዳና ሊወጣ ይችላል። ለዚህ እስከ ዛሬ ትመጣለች እያለ በተስፋ የሚጠብቀውን መንገድ ላይ ቆሞ መንገድ የጠፋውን እሷን ፍለጋ እሷን ያጣውን ወንድማችንን ማየት በቂ ነው ይላል አስጌ በመልእክቱም ይቀጥልና ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንናም ልዩ ፍጡር መሆናቸውን ነው የሚያሳየው ይላል። ከዚህም ተነስቼ ነው ሴት ልጅ በፍቅር አታብድም የምለው። ለምን አያብዱም ትለናለህ? እናብዳለን ብላችሁ የምታብዱ ሴቶች፣ እደግማለሁ፣ አታብዱም። እንድታብዱም አልፈልግም እኔ የሴት ልጅ አባት፣ የእናቴ ልጅ ነኝ። ማበድም ደግሞ የፍቅርም የጀግንነትም መገለጫም አይደለምና የወሰድኩባቸው ክሬዲት ካለም በይፋ መልሻለሁ። ይቅርታውንም እነሆ ሲል ያስቀምጣል አስጌም። መልእክቱ በዚህ ብቻ አላበቃም። ለሚመለከተው ግን አንድ ነገር ማለት እፈልጋለሁ ይላል ቀደም ሲል መግለጫ ላወጡበት ይመስላል ተደፍረው የተገደሉ ሕፃናትን ዶሴ አቧራ ሳናራግፍ አክሱም ላይ በሂጃብ ምክንያት ከትምህርት ገበታ ስለተጎዱ ሴቶች ዝምታችንን ሳንሰብር በትግራይ ጦርነት ጊዜ ከ15-49 ዓመት ዕድሜ ክልል ውስጥ በሚገኙ ሴቶች 10 ፐርሰንት የሚሆኑ ሲደፈሩ ያልነበርን ለቀነን ያዱኛ ወላጆችና ቤተሰቦች መጽናናትን እመኛለሁ። አታብዱም ተባልን ተብሎ መግለጫ ማውጣት ከየት ተማርን? እንዴት ቻልንበት? ሞራሉንስ ከየት አገኘን? ማለት ወዳለሁ ሲል መልእክቱን አስተላልፏል። ግና ግን ለሴት ልጅ ያለኝ ፍቅርና ክብር በልጅና በእናቴ እንዲሁም በዙሪያዬ ባሉ እንዲሁም ደግሞ በቅርበትም በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የአገር ካስማ የተሰኘው ለሴቶች እኩልነት የተሰራ ሙዚቃም ምስክሬ ነው ሲልም አስቀምጧል። በመጨረሻም ይላል አስጌም በመጨረሻም በነፃ ሐሳባችን በአማርኛችን በመልካችንናም በመጣንበት አቅጣጫም ለማሸማቀቅ የሚደረገው የትኛውም ተግባርና እንቅስቃሴን እቃወማለሁ በማለትም አስቀምጧል። አሁን ኑና ሰሩኝ፣ ሴት ልጅ በፍቅር አታብድም ሲል አስጌ በመደምደሚያው መልእክቱን አስቀምጧል። የተወደዳችሁ የጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅን። ዛሬ አስጌደንደሾ ያወጣውን ሀሳብናም ለበርካቶች ይድረስልኝ በሚል ያስተላለፈውን መልእክቱን እንዲሁም ምላሹን አጠቃልን ወደ እናንተ በእንዲህ ያለ መንገድ አቀረብን። ስለምትከታተሉን እናመሰግናችኋለን። በሚቀጥለው በሌሎች መሰናዶች እስክንገናኝ በቸር ቆዩልን።